በመጽሐፍ እስኪንጨዋወት ጤፍና እንጀራ ይለናል። ዛሬ የሚያጨዋውተን መጽሐፍ ደግሞ የኔ ጀግናና ሌሎች። በኢትዮጵያውያን የዕለት ተዕለት ሕይወት ውስጥ ታላቅ ቦታ ካላቸው ትውፊታውያን ምግቦች መካከል እንጀራ አንዱ ነው። እንጀራ ለኢትዮጵያውያን ምግባቸው ብቻ ሳይሆን የባህላቸው፣ የርእዮት ዓለማቸው፣ የታሪካቸው፣ የማንነታቸውና የሕይወታቸው መገለጫም ነው። ኑሮውን ለማሳካት ውጣ ውረዱ የከበደው ወገን እንጀራ በሰማይ እኔ በግሬ ሆኜ አልደርስበት አልኩኝ ባክኜ ባክኜ በማለት ኑሮን እንጀራ ብሎ ሲጠራው፣ በበጋ እህሉን ጨርሶ ክረምትን በቀጠና ያሳልፍ የነበረው የጥንቱ ገበሬ ደግሞ የችግሩን ስፋት እኛ ያስችን ክረምት ወጣናት በመላ በኩርማን እንጀራ ጎመን ተጠቅለላ ብሎ ነበር የሚገልጠው። ሽማግሌዎቻችን ሕይወትን እንጀራ ብለው የጠሯትና ሕይወቱ የተቃና የተሳካ እንዲሆን የሚፈልጉትን እንጀራ ይውጣልህ ብለ ይመርቁታል። እኛም የዕለት እንጀራ ስጠን ብለን እንጸለያለን። ትውፊታዊው እንጀራ ክብ ነው። መጋገሪያው ምጣድም ሆነ ማቅረቢያው ሞሰብ ክብ ናቸው። የጥንት ቤቶቻችን፣ ቤተ መንግሥቶቻችንና አብያተ መቅደሶቻችንም በአብዛኛው ክቦች ናቸው። ቤተ ንጉሥ ቅርጽ ይባላሉ። ሰፌዱም፣ ድስቱም፣ ሞሰብ ወርቁም፣ ሙዳዩም፣ አውድማው፣ ክምሩ፣ ጎተራው ክብ ናቸው። ምናልባት የእንጀራችን ተጽዕኖ ይሆን በእነርሱ ላይ ያረፈው ይሄ ጥናት የሚፈልግ ይመስለኛል ኢትዮጵያውያን ዓለም ክብ ናት ብለው ያምኑ ከነበሩት ቀደምት ሕዝቦች መካከል ይመስሉኛል በ13ኛው መቶ ክፍለ ዘመን መጻፉ የሚነገረውና በዳጋ እስጢፋኖስ ግዳም የሚገኘው እኔ ከአስር ዓመት በፊት ነበር ያነበብኩት መጽሐፈ ማስያስ ምድር ጋን ትመስላለች ይላል የጋን ቅርጽ ያለውን ሞላላ የክብ ቅርጽ ላስተዋለ የደራሲው ሐሳብ ከዘመናዊው ሐሳብ ጋር ያለውን አንድነት ይገነዘባል። ኢትዮጵያውያን ዓለም ክብ ናት ብለው ያምኑ እንደነበር የሚያሳየን ሌላው ስዕላዊ ማስረጃ ደግሞ የቅድስት ስላሴን ስዕል ሲስሉ ስላሴ ዓለማትን በእጃቸው እንደያዙ ለማመላከት ይጠቀሙ የነበሩት ዓለምን ክብ አድርገው ስለው በስላሴ እጅ በማስያዝ ነው። ጥንታውያኑ ሊቃውንት ሰባቱ ሰማያትን ሲስሉ እንኳን በሰባት ክቦች እያደረጉ ነበር የሚያመላክቷቸው በጥንታውያን ስዕሎቻችንም የሰዎችን መልክ በክብ ቅርጽ ተስለው ነው የምናገኛቸው። ይህም ብቻ አይደለም። ነገሥታቱ ራሳቸውን የዓለም ገዢዎች አድርገው በሚቆጥሩበት ዘመን ከነገሥታቱ ቀለበት ላይ ለገዢነታቸው ምልክት የምትቀመጠው ሉል እንኳን ክብ ነበረች። የእንጀራችን ክብነቱ ከባህላችንና አስተሳሰባችን ጋር መስተጋበር አለው። ኢትዮጵያውያን ተሳስበው በአንድነት የመመገብ ባህል አላቸው። እንደ አሁኑ እየተቆረሰ መቅረብ ከመጀመሩ በፊት ደግሞ ሁሉም በየደረጃውና በየመደቡ ሰብሰብ ብሎ ነበር የሚቀርበው። ለማዕድ የሚቀርቡ ሰዎች ለምግቡ የሚኖራቸው ርቀት ተመሳሳይ እንዲሆን ይመስለኛል እንጀራችን ክብ የሆነው። በክብ ነገር ዙሪያ የሚቀመጡ ሰዎችም የትም አቅጣጫ ላይ ቢቀመጡ ለዚያ ነገር የሚኖራቸው ቀረቤታ እኩል ናቸው። በተለይም የወጡን በመካከል መቀመጥ ስናየው ከየትም አቅጣጫ የሚቆርስ ሰው ለወጡ እኩል ተሳታፊነት ይኖረዋል። ይህም ብቻ ሳይሆን ክብ የሆነውን እንጀራ ከየትኛውም አቅጣጫ የተቀመጡ ሰዎች እየቆረሱ ሲመገቡት በስተ መጨረሻ መካከለኛው ነጥብ ላይ እጆቻቸው ይገናኛሉ። ይህም የአንድነትንና የመቀራረብን ብሎም የመፈቃቀርን ስሜት ያመጣል። ጉርሻ ትልቅ ስፍራ በያዘበት በቀደመው ባህላችን ውስጥ ክቡ እንጀራ አስፈላጊ ነበር። የሚጎራረሱት ሰዎች በክቡ እንጀራ ዙሪያ ሲቀመጡ ወደ የትኛውም ጎራሽ ይደርሳሉ። ከአንዱ አቅጣጫ ወደ ሌላው አቅጣጫ ለመጎራረስም ከአራት ማዕዘኑ ይልቅ ክቡ አመቺ ነው። ክብ ነገር ይበልጥ የመቀራረብና የመወያየትን ስሜት ስለሚፈጥር በሚል ሐሳብ ነበር የአርሴናሉ አሰልጣኝ አርሰን ቬንገር ጃፓንን ጎብኝተው ከተመለሱ በኋላ አራት ማዕዘን ሆነው ተሰርተው የነበሩትን የኤሜሬትስ ስታዲየም የመልበሻ የመታጠቢያና የመዝናኛ ቦታዎች እንደገና አፍርሰው የክብ ቅርጽ እንዲኖራቸው ያስደረጉት። ለአመጋገባችን ብቻ ሳይሆን ወጋዊ ለሆነው ባህላችንም የእንጀራችን ቅርጽ ስምሙ ነው። ክብ ሰርቶ ወግን እየሰለቁ ለመመገብና ምግብ ካለቀም በኋላ በዚያው ለመቀጠል የሞሰብም ሆነ የእንጀራው ቅርጽ ማኅበራዊ መስተጋበርን የሚፈጥር ነው። የኢትዮጵያውያን ሕይወት ከእንጀራ ጋር የተያያዘ መሆኑን ከሚያሳዩን ነገሮች አንዱ የጤፍ አመጣጥ ራሱን የቻለ ትውፊታዊ ታሪክ ያለው መሆኑ ነው። አንድ ነገር በሕዝብ ሕይወት ውስጥ ቦታ ሲኖረውና ከሕዝቡ ባህል ጋር የተዋሃደ ሲሆን የየት መጣ አፈታሪክና ትውፊት ባለቤት ይሆናል። እንጀራም የዚህ ባለቤት ነው። በትግርኛ ጣፍ፣ በኦሮምኛ ጣፊ፣ በአማርኛ ጤፍ እየተባለ ለሚጠራው ለእንጀራ አባቱ የሆነውን ጤፍ አመጣጥ በተመለከተ ታሪከ ነገሥታችን የመዘገበው አፈታሪክ እንዲህ ይላል። ከክርስቶስ ልደት በፊት ሁለት ሺህ ዓመት አካባቢ አንዲት ልጃገረድ ነበረች። ይቺ ልጃገረድ አንዲት ሴት ልጅ ከሰው፣ አንድ ዘንዶ ደግሞ ከዘንዶ ወለደች። ዘንዶም ሰውን ሁሉ እያሳደደ ይበላ ጀመር። ህዝቡም እህቱን አማላጅ አድርገው አጋቦስ ለተባለው ለዚህ ዘንዶ በየጊዜው ሲገብሩለት እርሱም እያሳደደ መብላቱን ሊተው ተዋዋሉና እርቀ ሰላም ወረደ። አራት መቶ ዓመታት ያህል በዚህ ሁኔታ እንደኖሩ ገብጋቦ ወይም አንጋቦ የተባለው ሰው ከሐማሴም መጣ። የሕዝቡን መከራ ተመለከተ። ለምን ትገብሩለታላችሁ? ቢላቸውም ያለበለዚያ የጨርሰናል፣ ለመገበር የተገደድነውም ለመግደል ቢያቅተን ነው አሉት። አንተ ግን ብትገድለው ገዣችን ትሆናለህ ብለው ቃል ገቡለት። እርሱም አጋቦስ የተባለው ዘንዶ ከሚተኛበት ቦታ ሄዶ ሰባት ዙር አጥር በደረቅ እንጨት አሳጠረ። ከዚያም በአራት ማዕዘን እሳት ለቀቀበት። አጋቦስ የተባለውም ዘንዶ ሙቀት ተሰምቶት ቢነሳ ዙሪያውን በእሳት ተከቧል። ዘንዶ ብርቱ ስለነበር ነበር እንደ ምንም እሳቱን እያለፈ እስከ ሰባተኛው አጥር ደርሶ ነበር። ነገር ግን የእሳቱ ወላፈንና ጭስ መፈናፈኛ ባሳጣው ጊዜ ገብጋቦ ጋሻና ጦር ይዞ ወይም እንደ አንዳንዶቹ መጥረቢያውን አንስቶ ጦርነት ገጠመውና መሃል አናቱን ፈለጠው። ከተፈለጠው የዘንዶ ጭንቅላትም ደምና እዥ መሬት ላይ ፈሰሰ። ያም ደምና እዥ የፈሰሰበት መሬት ዕለቱኑ ዝናብ ቢዘንብበት በቦታው ላይ ጤፍ በቀለ። ዘንዶውንም እህቱ አልቅሳ ቀበረችው። የተቀበረበትንም ስፍራ ተመንዜኡ ተብሎ በአክሱም ምዕራብ እስከ ዛሬ አለ ይባላል። ጤፍ በኢትዮጵያውያን አፈታሪክ ውስጥ ይህንን ያህል ቦታ ያለው ለአመጣጡ ራሱን የቻለ የየት መጣ ታሪክ የሚተረክለት ባለማዕረግ ምግብ ነው። የሚገርመው ግን ጤፍ ተገኘ የሚሉበት መንገድ ቢለያይም ሳይንቲስቶቹም ጤፍ ተገኘ የሚሉት በሰሜን ኢትዮጵያ ከአራት ሺህ እስከ አንድ ሺህ ዓመት ቅድመ ልደተ ክርስቶስ ባለው ጊዜ ውስጥ ነው። ካሳይ ገብረ እግዚአብሔር ኅብረ ብዕር በሚለው አንደኛ መጽሐፉ ዓይነቶቹን እስከ 32 የሚያደርስለት ጤፍ ከ1800 እስከ 2100 ሜትር ከፍታ ከ4550 ሚሊሜትር በሚደርስ ዝናብ ከ10 እስከ 27 ዲግሪ ሴንቲግሬድ በሚሆን ሙቀት ይበቅላል።